ሰላም እኔ ዶክተር አብዱል አሃድ ነኝ፣ የህፃናት ህክምና አማካሪ፣ አፖሎ ህፃናት ሆስፒታል ቼናይ። እኛ ሁላችንም እንደምናውቀው የጨካኝ አካል ካንሰር ለበርካታ ሰዎች በዓለም በተለያዩ አካባቢዎች አስፈላጊ የጤና ችግር ነው። ብዙውን ጊዜ የሚያስጨንቁት ጉዳዮች በምርመራ፣ በምልክቶች እና በሚገኙ የህክምና አማራጮች ላይ ነው። ሁላችንም እንደምንስማማበት የጨካኝ አካል ካንሰርን ለመቆጣጠር በጣም የሚሻለው መንገድ እሱን ካንሰር በቀድሞ መከላከል ነው። የካንሰሩን እንዲከላከል የሚችሉ ክትባት አማራጮች አሉን። እነዚህን ከ9 ዓመት እድሜ ጀምሮ ሊሰጡ ይችላል። ህፃናት ከ9 እስከ 14 ዓመት ድረስ ሁለት ጊዜ ክትባት ይቀበላሉ። ከ15 ዓመት በላይ ግን ሶስት ጊዜ ክትባት ይደርሳቸዋል። ህፃናት ብቻ ሳይሆን ይህ ክትባት ለአዋቂ ሰዎችም እስከ 45 ዓመት እድሜ ድረስ ሊሰጥ ይችላል። ስለዚህ ህፃናቶቻችንን ክትባት ማድረግ ጥቅም ያለው ነው። እኛ ማዋቂ ሰዎችን ከጨካኛ አካል ካንሰር ለመከላከል ክትባት እንሰጣለን።